ሃኒቾ የሜላት ልጅ መሆኗ ተረጋገጠ። እንኳን ደስ ያላችሁ። በዲኤን ምርመራ ውጤቱ ተረጋግጧል ማለት ነው። ሜላትም የዲኤን ምርመራውን በመመልከት በጣም ተደናግጣ፣ ያው አይኗ እንዳፈጠጠች ነው የቀረችው። እናም በመጀመሪያ ማንም ሰው ሊያምናትም አልቻለም። ነገር ግን ሆኖም ሳለ ሰላምዬ ደግሞ በጣም ስለምትቀርባት እባክሽን ያለውን ነገር ንገረኝ ስትልም፣ ኧረ ሰላምዬ ታሪኬን ተዘርፌያለሁ እያለች ያለውን አንድ በአንድ እየተናገረች ትገኛለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛልኝ። ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እናም ያለውን ነገር እስከ መጨረሻ ለመከታተል ሞክሩ ማለት ነው። ሀኔቾ ምንድን ያለችው ታሪኬን ተዘርፍ ያለሁ ስትልም፣ ምንድነው ታሪኩ እሱ በባለፈው አባትሽን ለማሳከም የተበደርሽው ብር ነው እንዴ ስትላትም፣ በምን ዕድሌ እሱ ቢሆንማ እኮ ስትላት፣ ስለምን ታሪክ ነው እያለች እያለቀሰችም እንዲሁ ማቅፋትም ትጠይቃታለች። ባክሽን ለእኔ ሳትደብቅኝ ንገርኝ ስትላትም፣ ከዛን ሰላምዬ ታሪኬ ይሄ ይሄ ነው ስትላት፣ ምንድነው ታሪኩ ስትልም በባለፈው እርግብ የተናገረችው እንዲሁም ደግሞ ያየሁትም ቪዲዮ ይሄ ታሪክ የኔ ነው። እናም ደግሞ ያ መስቀል ደግሞ የአባቴ መስቀል ነው። የያዘችው ፎቶ ደግሞ የኔ ነው። እኔ በልጅነቴ ያለሁት ፎቶና እንዲሁም ደግሞ ሀሴት እኔ ራሴ ነኝ ስትልም፣ ሰላም በፍጹም እኔ ላምን አልችልም። እናንቺ እህቴንሽ እናንቺ እህቴንሽ ብላ ብትላትም እኔ ራሱ ትንግርት ሆኖብኛል። እናም ግራ ተጋብቻለሁ ነገር ግን ያየሁት ፎቶ እና መስቀሉ የራሴ ነው አለች ማለት ነው። ማን ሀንቾ ማለት ነው። እና የሀንቾ ትክክለኛ ስሟ ሀሴት ነው የሚገርማቸው ነገር። ከዛም በኋላ እያንዳንዱ ነገር እርግቤ ተናገረችው ሁሉ ይሄ ታሪክ የኔ ታሪክ ነው፣ ግን እኔም ራሱ ግራ ትጋብቻ አለው ትንግርት ሆኖብኛል። ግን ዞሮ ዞሮ እና እህትሽ ነኝ አንቺም ለእኔ እህቴ ነሽ ስትላትም አዎ፣ ግን እኔም ራሱ ግራ ተጋብቻለሁኝ አለች። ግን በጣም እያለቀሰች ነበረ ሀና ማለት ነው። ነገር ግን ሰላምዬ መሰላት ምንድን ነው፣ ባለፈው የተበደረችው ብርም ነበረ። እናም የጎደለ ካለ ከድርጅቱ ቢሆን ወስጄ አባትሽ እንዲታከም አደርጋለሁ ብላ ወይዘሪት ሜላት ስትናገር ነበር የሰላም እናት ማለት ነው። እናም አንደኛ ጥሩም ስለሆነች፣ ሁለተኛ ከሰላም ጋር እዛ ከቤተሰብ ጋር በጣም ተግባብታም ስለምትኖር ያለውን ነገር እኔ ከጎንሽ ነኝ ስትላት ነበረ። እናም በዛም የተነሳ እኔ ለቀቅ ስላረኳት ነው እንደዚህ ልጃችሁ ነኝ እያለች የምትናገረው ብላ ለሰላም ስትመልስላት፣ ሰላም ደግሞ እባክሽን ማየ ለመረዳት ሞክሪ፣ ከዛም እንዳልካችሁ ሰላምዬ እባክሽን ማየ ለመረዳት ሞክሪ ስትላትም ምናሴም የምናውረው ነገር አለ ነይ ማየ ቁጭ በይ አላት ማለት ነው። ከዛም እናታቸው መሀል ላይ ተቀመጠች። ስለ ሀናም ታሪክ ሀና ያለችውን ነገር እያንዳንዱን ሰላምዬ ለምናሴ ስትነግረው፣ ይሄማ ሊሆን አይችልም፣ አለበለዚያ እኔና አንቺ አንድ ነገር መፍጠር አለብን አላት። ምን ማድረግ አለብን ብሎ ሲናገርም፣ አሁን እርግብ ስንላት እርግብ ስለምንድ ነው የምትናደደው? እርግብ ስንላት ደስ አይላትም እያለችም ሰላምም ትናገራለች። አይ እኔ ለምን እንደሆነ ግን አልገባኝም። አሁን ሐንቹ ያለችውን ነገር ማረጋገጥ ያለብን በዲኤን ነው። ሌላ ምንም አማራጭ የለንም ብሎ ምናሴ ለሰላም ይነግራታል። ሰላምም እሺ ነገር ግን እስኪ እማየን እናሳውቃት አለችው። ከዛም እናታቸውን ጠርተው መሀል ላይ ያስቀምጠዋት ያለውን ነገር ሲናገሩ እናም ልጅ አይደለች እንዲ አለች። አይ እንደሱ እኮ አይደለም እማየ አሏት፣ ማለት ነው። ነገር ግን ሜላት ቀጥታ እርግብ ልጇ እንደሆነች ነው ወይም ደግሞ ሀሴት እንደሆነች ነው የምታውቀው ነገር ግን እርግብ የእነሱ ልጅ አይደለችም። ያለውን ታሪክ የሀናን ታሪክ ሰርቃ ነው እራሷ ልጅ ልጃችሁ ነኝ ብላ በድርቅና የምትኖረው ማለት ነው። የሚገርማችሁ ነገር ከዛ ያለውን እውነታ ቀጥታ ሰላምዬ፣ ምናሴም ነገሯት ለሚላት፣ ለወይዘሪት ሚላት ማለት ነው። ከዛን ይሄማ ሊሆን አይችልም፣ እኔ ለቀቅ ስላረኳትና እናም ጥሩም ስለሆነች ጭራሽ አሁን ሳበዛቸው ብላ በቃ ያለውን የሌለውን ተናገረች። ከዛን እማዬ፣ ተረጋጊ፣ እርግብ ትክክል ትሁን፣ ሀና ትክክል ትሁን፣ እኛ የምናውቀው ነገር የለም፣ ዞሮ ዞሮ አንድ መላ እንፈጥራለን አሉ ማለት ነው። ከዛን ወይዘሪት ሚላት እሺ፣ ችግር የለውም ማድረግ ያለብን ምንድ ነው ብላ ስጠይቃቸው ሰብሰብ ብለው በዲኤን ምርመራ የሁለቱ መረጋገጥ አለበት አለ ምናሴ። ሰላምም እንደዛው አለች። ከዛ እርግብ ደነገጠች። እንዴ በፍጹም ሊሆን አይችልም። እኔ መጀመሪያ መኳቃለው ድሌን ምንድነው? እናንተ እና እህታችሁ አይደለውም እንዴ? ሰላም እማዬ እኔ ልጅሽ አይደለውም እንዴ? ምንድነው ደግሞ መታወሩት ጠርጥራችሁ ነው አይደል አለች። ተደናገጠች። ምክንያቱም የውሸት የሰውን ታሪክ አምታ ልጅሽ ነኝ ብላ እነሱ ቤት አብራሽ ስለምትኖር ማለት ነው። ግን ጠርጥረዋል። የሚገርማቸው ነገር ምክንያቱም የጠረጥሩበት ምክንያት በጣም እየተደናገጠች ታውራለች ይሆናል አይደል። ፊቷ ላይ የሆነ የፍርሃት አይነት ስሜት ይታያል ማለት ነው። ከዛ እንዴ ማየ እኔ እኮ ልጃችሁ ነኝ እንዴ ለምንድን እንደዚህ የምታደርጉት አሁን ትጠረጥሩኛላችሁ? እሺ ካላችሁ እስኪ ይሁን አለች። በጣም ደንግጣ ነው የተነሳችው። ከዛ አንቺስ ሀና አሏት። እኔ ችግር የለብኝም ማድረግ ትችላላቸው፣ አለች ምክንያቱም በታሪኳ ስለምትተማመንበት ነው። ማን ሀንቸው ማለት ነው ስሟ ሀሴት እንደሆነ እና ባለው ነገር እንኳ ሙሉ በሙሉ እርግጠኛ ባትሆንም ያለው ታሪክ በቪዲዮ አይተዋለች፣ ያለው ታሪክ በሙሉ የራሷ እንደሆነ እርግጠኛ ስለሆነችበት ነው እኔ ችግር የለብኝም ያለችው ማለት ነው። እናም በስተመጨረሻ ምርመራው ሲደረግ ሀና መጀመሪያ ሰራተኛ ሆና ስሰራ የነበረ አሁን ልጃቸው ሆና ተገኘች ማለት ነው። በጣም ነው ደስ የሚለው የምሥራች። በጣም ደስ ይላል። አንዳንዴ ብዙም ጊዜ ስትሰቃዩ፣ ብዙ መከራዎችና ብዙ ውጣ ውረዶች የሚበዙት ለመልካም እንደሆነ ከዚህ ድራማ ትረዳላችሁ ብዬ አስባለሁ። ይሄ ድራማ በጣም ልብ አንጠልጣይና እንዲሁም አስተማሪና በጣም ምርጥ ድራማ ነው። ሁልጊዜ ያው ሀናን ስንመለከታት በጣም አዝና በጣም ልቧ ተሰብሮ በጣም እንዳለቀሰች በጣም እንደተከፋሽ ነበረ ነገር ግን አሁን ላይ እውነታው ሲወጣ በጣም ነው ደስ የሚለው። እና አንደኛ ታሪኳም ስለተገኘ፣ ሁለተኛ በዚህ አጋጣሚ ደግሞ የእነሱ ቤት ቤተሰብ በመሆኗ በጣም እጅግ ደስ የሚያስብል ነው። ነገር ግን በመጀመሪያ ሁሉም ግራ ተጋብቷል። ይሄማ በፍጹም ሊሆን አይችልም። ከዚህ በፊት ስንት ዓመተ ምረት ከእኛ ጋር ኖራ እንደዚህ አይነት ነገር እንደዚህ አይነት ምልክት ያላየችው ሀና እንዴት ይሄ ሊሆን ይችላል? አለማለት ነው ምናስ ከዛ ምናልባት ትክክል ናት እንዳልልም፣ ግራ ተጋብቻለሁ። እርግብ እህታችን ነች እንዳልልም፣ እርግብ ስንል ይከፋታል። ደግሞ የሆነ ነገር ስናገርም ትደናገጣለች። እኔኮ ግራ ገባኝ ወንድሜ አለችው ሰላም። ከዛን አይ፣ ይሄ ነገርማ በቃ በዲኤን ምርመራ እናረጋግጠዋለን፣ ችግር የለም ብለው ከእናታቸው ጋር ተመካክረው ሲያደርጉትም በስተመጨረሻ ሃንቸው ያው መጀመሪያ ሰራተኛቸው ነበረች። አሁን ላይ ልጃቸው ሆና ተገኝታለች። በጣም ደስ ይላል። እንዲሁም ደግሞ በዚህ አጋጣሚ አባቷንም አክም ቤት አስገብታ ያው እየታከመ ነው። አባቷ ደግሞ በጣም ነው የሚወዳት። ትንሽ ነገር ስትሆንበት፣ ስትከፋበት ይከፋዋል። ስታለቅስ አብሯት ያለቅሳል። በጣም ነው የሚያሳዝነው። አባቷ ደግሞ በጣም ታማሚ እንደሆነ ሁላችንም እናውቃለን። እናም ያለውን ብር ተበድራ ግማሹን ደግሞ ሜላት፣ እኔ እሞላልሻለሁ አባትሽ እንዲታከምም አደርጋለሁ እያለቻት ነበረ። አሁን ላይ አክም ቤት አስገብታለች። እናም አክምቤት ስላስገባውት ስላስገባሁት አባዬን በጣም ደስ ብሎኛል፣ ህክምናውን ጀምሯል ብላ ለሰላም ነገረቻት ማለት ነው። እና ደስ የሚለው ነገር እውነት፣ አንዳንዴ ሳታስቡት እኮ ፈጣሪ ህይወታቸውን እቀይራለሁ ካለ ብዙ መንገድ አለው። ምክንያቱም የባዮሽ ነገር መሆን የሚገርመኝ ማለት ነው። ለእርግብ እርግብ በጣም ፈራች ያለውን እውነት እኮ ሀና ነገረቻቸው። አሁን እንዴት ነው የምሆነው? እኔ እኮ ልጓረድ ነው ተዋረድኩኝ እኮ ምናምን እያለች ለባዮሽ ስትናገር፣ ባዮሽ ደግሞ ምንድን ያለችው? እንዴ ላያውቁት ነው እን ማወቃቸው እኳ አይቀርም፣ እንኳንም አወቁት፣ እንደውም ዘገዩት እንጂ አለቻት። እንዴ ምን እያልሽ ነው አክስቴ፣ ምን እያልሽ ነው እንዴ? ኧረ እኔ እኮ ተዋረድኩኝ አሁንስ ተሳቀኩኝ እኮ ስትላት፣ ችግር የለም አንቺ ብቻ ዝም ብለሽ ስራሽን ስሬ እኔ አለውልሽ ስትላትም እንዴ አሁን እኮ ያለውን እውነታ ሀና ነግራቸዋለች። አውቀዋል እያልኩሽ አደል እንዲህ አክስቴ፣ ስትላትም እኔ ሌላ ዘዴ ዘይዳለው ሌላ ነገር እፈጥራለው አያሳስብሽ፣ የሚላትን ባህሪ ከሀ እስከ ፐ ድረስ ነው ማቃት አለቻት። አያችሁ ይህንንም ታሪክ ይህንን ነገር እንድትሰራ ያደረገቻትም ባዮሽ ናት። እርግብ ልጃቸው ያልሆነችው ልጃቸው ያልሆነችውን እንደሆነች አስመስላ የሀናን ታሪክ ሰርቀው። የሚገርማችሁ ነገር እርግብ ይሄንን ታሪክ ወስዳ ምን አደረገች? ለወይዘሪት ሚላ ሰጠች። ወይዘሪት ሚላትም አምና ተቀበለች። በስተመጨረሻ ግን ይሄንን ቪዲዮና ይሄንን ታሪክ ስትመለከት ሀና በጣም ተደናገጠች፣ ማልቀስ ጀመረች። ብርማ ብዘረፍ፣ በምን እድሌ ታሪኬን ህይወቴን የተዘረፍኩት ብላ አለቀሰች። ከሰላም ጋር ማለት ነው እና በጣም ከባድ ነው በነገራችን ላይ ማለት ነው። አንዳንዴ በእርግጥ ድራማ እዚህ ጋር የሚሰራው እኛ እንድንማርበት እንድናውቅበት ነው። ግን እዚህ ጋር አንዳንዴ ሳታስቡት የሆነ ነገር የሚፈጠር ነገር አለ። ግን የተፈጠረውም ደግሞ ለመልካም ነው። ለምን የተሻለ ህይወትና የተሻለ ነገር ከፊቷ እንዳለ ያስታውቃል። በጣም ተሰቃይታለች። በጣም ተቸግራለች ሀኒቾ። እናም ዝቅ እያለች አንዴ ደግሞ እየወጣች አንዴ እያለቀሰች አንድ አንገቷን እየደፋችም ቢሆን በጣም መስዋዕት እንከፍላለች። ግን በስተመጨረሻም ብዙ ፈተናዎች ገጥሟታል፣ ብዙ ውጣውረዶችም ገጥሟታል። ሁሌ እንዳለቀሰች፣ ሁሌ እንደተሳቀቀች፣ እንደደነገጠች ግን ደስ የሚለው ነገር በስተመጨረሻ ልጃቸው ሆና መገኘት በጣም ደስ ይላል። በጣም ነው የሚያስደስተው። እና ግራ እየተጋቡ ቢሆንም ደስ የሚለው ነገር ምንድን ነው? በቃ ከብዙ ውጣውረድ በኋላ ከብዙ ስቃይ በኋላ በጣም በቃ ትጨነቅ ነበረ። ለአባቷ ታስብለት ነበረ። አባቷ ራሱ ያለቅስ ነበረ፣ እንደዛ ታሞ ራሱ። እሷም እንደዛ ደፋ ቀና የምትለው ከነገ ዛሬ አባቴን ተሽሎት፣ ከነገ ዛሬ በቃ አባቴን ባሳክመው፣ በጣም በቃ ትጥራለች፣ ትሰራለች። የሆነ ነገር ራሱ ሲፈጠር እህትዬ ይቅርታ፣ እትዬ አጥፍቻለሁ፣ እሺ፣ ይቅርታ፣ እትዬ በድያለሁ፣ ይቅርታ። ይሄ ሁሉ እኮ ለመኖርና ሕይወቷን ለመቀየርና አባቷን ለማሳከም ስትል ነው። በጣም ጎበዝ ናት። በነገራችን ላይ ማለት ነው ግን በዛሬው ደግሞ እርግብ መዋረዱ አይቀርም ብቻ። እኔ ደግሞ አሁን ላይ ስጋት የሆነብኝ ነገር የምንመሰላችሁ ምናልባት የዲኤኑን ምርመራ ባዩሽ ካስቀየረችው፣ ካስለወጠችው ደግሞ ሀናን ደግሞ ልጅ አይደለችም ብላ ከቤት ካባረቻት ብዬ ነው የምሰጋው። ምክንያቱም ምንድን ነው ያለችው እውነታውን ካወቁስ እኔ ምን አባቴ ነው መሆኗ? አክስቴ እንዴት ሁኚ ነው የምትይኝ? አሁንስ እኔ በቃ ሰለቸኝ እንዴ፣ እንዴት ብዬ ነው መኖር የምችለው? ከበደኝ ስትላት፣ እንዴ አንቺ ደግሞ አያሳስብሽ፣ አልኩሽ እኮ በቃ አያሳስብሽ። እያንዳንዱን ነገር እያንዳንዱን ነገር እኔ አስተካክለዋለሁ። አንቺ ብቻ ዝም ብለሽ ስራሽን ስሪ ስትላት፣ እንዴት ብዬ ነው ምሰራው? እንዴ ሰምተዋል እኮ ሀኒቾ ነግራቸዋለች እያንዳንዱ ታሪክ የኔ ነው፣ ይሄ የልጅነቴ ፎቶ የራሴ ነው፣ ሐሴት እኔ ራሴ ነኝ ብላ ተናግራለች። ምን ብዬ ነው እኔ አሁን እኮ እኔም ምን ማስመሰሉ ራሱ ከበደኝ ስትል፣ በቃ ዝም ብለሽ መሰሪ ከሆነ ስሪ፣ ሁሉን ነገር እኔ ያስተካክሏለሁ፣ እኔ ከጎንሽ ነኝ፣ አትፍሬ አላለቻትም። ግን ከቤተ ክርስቲያን ስትመጣ እማዬ እንዴት ነሽ አለቻት። ከዛን ደህና ነኝ፣ ግን የአይነ ሌባ ደረቅ በስቷል ስትላት፣ ደነገጠች። ትድጋለች እንዴ ልጄ ቁጭ በይ ምንሆንሽ ነው ስትላት፣ አይ አሁን የተናገርሻት ቃል ትንሽ ከበድ ብላይ ነው አለቻት። አይ ምንም አይደለም ልጅ፣ ግን ከቤተ ክርስቲያን ስመጪ አረፍ በይ እንኳን ሳልልሽ አስለፈለፍኩሽ አይደል? ስትላት፣ አረማ ችግር የለውም በቃ ሂቼ ሻወር ልግባ አለች። ማለት ነው ሻወር ለመግባት በሄደችበት ቦታ ነው ለባዩሽ የደወለችው እና በቃ ግራ ተጋብቻለሁ ምን ማድረግ እንዳለብኝ አላቅም ስትላት፣ ችግር የለውም እኔ ከጎንሽ ነኝ የሚላትን ባህሪ ሁሉንም ነገር እኔ አውቃለሁ አለች። ግን ዞሮ ዞሮ ደስ የሚለው ነገር ሀና ያላሰበችው ነገር ነው። በሕይወቷ የሆነላት። በጣም ሕይወትን ለማሸነፍ እና አባቷን ለማሳከም በጣም ትታገላለች፣ በጣም ጥረት ታደርጋለች። ነገር ግን ሰላም ራሱ ግራ ተጋባች። እንዴ አንቺ እህቴንሽ እህቴንሽ የእውነት ይሄማ ሊሆን አይችልም። እርግብስ ታዲያ አንቺ እህቴ ቆንሽ፣ እርግብስ፣ እንዴ ቆይ ማናችሁ ናችሁ? እህቴ ማናችሁ ናችሁ? ይሄማ መረጋገጥ አለበት ብላ በስተ መጨረሻም ለወንዱ ማስት ነገር ይህንን ዘዴ አመጡ። በአመጡትም ዘዴ የተጠቀሙበት ዙሩ ዙሩ ልጃቸው ሆና ተገኘች። የሚገርም ነገር ማለት ነው። ለማን የሚላት ልጅ ሆና ተገኘች። ሀኒቸው ማለት ነው በዲኤን ምርመራ እንዲሁም በውጤቱን የታወቀው በጣም ነው ደስ የሚለው። ለዛሬ የመጦት ቪዲዮ ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። በጣም ምርጥና አስተማሪ ድራማ ነው። በጣም ብዙ ስቃይም ብታይም ነገር ግን ሁሉ ነገር መጨረሻ ላይ ለመልካም ሆኖ ተገኝተዋል ማለት ነው። በጣም ነው ደስ የሚለው። ወይዘሪት ሚላት ያው ብትደናገጥም እውነታው ይሄንን ይመስላል። ተመልሰን እስክንገናኝ መልካም ቆይታ። ባይ ባይ።